እና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ። እግዚአብሔር ያዳናቸው ከጠላቶች እጅ ያዳናቸው ይናገሩ። ከምሥራቅና ከምዕራብ ከሰሜንና ከባሕር በየአገሩ ሰበሰባቸው። ውኃ በሌለበት ምድረ በዳ ተቅበዘበዙ፣ የሚኖሩበትንም ከተማ መንገድ አላገኙም። ተራቡ ተጠሙም፣ ነፍሳቸውን በውስጣቸው አለቀች። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው ወደሚኖሩበት ከተማ ይሄዱ ዘንድ የቀና መንገድን መራቸው። ለሰው ልጆች ስላደረገው ታምራት ስለ ምሕረቱም እግዚአብሔርን ያመስግኑ። የተራበችን ነፍስ አጥግቧልና የተራቆተችንም ነፍስ በበረከት ሞልቶአልና። በጨለማ በሞትም ጥላ የተቀመጡት በችግር በብረትም የታሰሩ የእግዚአብሔርን ቃል ስላመፁ የልዑልንም ምክር ስለ ልባቸው በድካም ተዋረደ። ታመሙ የሚረዳቸውም አጡ። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ በመከራቸውም አዳናቸው። ከጨለማና ከሞት ጥላ አወጣቸው፣ እስራታቸውንም ሰበረ። ለሰው ልጆች ስላደረገው ታምራት ስለ ምሕረቱም እግዚአብሔርን ያመስግኑ፣ የናሱን ደጆች ሰብሮአልና የብረቱንም መወረሪያ ቆርጧአልና። ስለ አመፃቸው ሰነፉ፣ ስለ ኃጢአታቸውም ተቸገሩ። ሰውነታቸው መብልን ሁሉ ተጸየፈች፣ ወደ ሞትም ደጆች ቀረቡ።